አንድ ሴት አባቷ ጋር ትሄድና አባቴ፣ እኔ ደከመኝ፣ ህይወት ችግር ሆነብኝ፣ በጣም ከባድና በችግር የተሞላ ሆነችብኝ። አንዱን ቀዳዳ ስለው አንዱ፣ ሌላውን ስለው ደግሞ ሌላው። ያለኝን አቅም ሁሉ አሟጥቼ ተጠቀምኩ። በቃ ደክሞኛል አባቴ ትለዋለች። ከዛ አባትዬው መልስ አልመለስ በሶስት ማንቆርቆሪያ ውሃ ያደርግና አንዱ ላይ ካሮት፣ አንዱ ላይ እንቁላል፣ አንዱ ላይ ደግሞ ቡና ዱቄት ያደርግበታል። ከዛ ከትንሽ ደቂቃዎች በኋላ ናይላትና እንቁላሉን አውጥቶ ያስቀምጠዋል። ካሮቱንም አውጥቶ በሌላ ያስቀምጠውና ምን የተቀየረ ነገር አለ ይላት። ካሮቱና እንቁላሉ ተቀቅለዋል። ውሃው ግን ቡናው ግን ተበጥጧል፣ ውሃ ውስጥ ትሏለች። ከዛ አባትየው ፈገግ ይልና፣ አይ እንደዛ አይደለም ልጅ፣ ሁሉም ነገር ህይወት ላይ ትርጉም አለው። ጠንካራ የነበረው ካሮት ውሃ ውስጥ ሲገባ ለስላሳና ስስ ሆነ። ነገር ግን ስስ የነበረው እንቁላል፣ ፈሳሽ የነበረው እንቁላል፣ በትንሹ የሚሰበር የነበረው እንቁላል በውሃ ውስጥ ሲፈላ ምን ሆነ ጠንካራ ሆነ ይላታል ህይወት ላይም እንደዚህ ነው አንዳንድ ሰዎች ከላይ ጠንካራ ይመስላሉ ነገር ግን ትክክለኛ ህይወት ስትፈትናቸው በህይወት ሲፈተኑ ስስነታቸው ይወጣል አንዳንዱ ደግሞ ከላይ ስስ የሚመስሉ ነገር ግን በህይወት ፈተና ውስጣቸው እየጠነከረ ያለ ሰዎች በኋላ ላይ ጥንካሬያቸው ይገለጻል ይላታል ስለዚህ ካሮቱን ማንነቱን አልቀየረም፣ ካሮትነቱን። ነገር ግን ጠንካራ የነበረው ስስ ሆነ እንጂ። እንቁላሉም እንቁላል ነው ስስ የነበረው ጠንካራ ሆነ እንጂ ይላት። ስለዚህ ህይወት ትፈትናለች። በህይወቱ ፈተና ግን ስስ የነበረው ይጠነክራል፣ ጠንካራ የነበረው ደግሞ ካላወቀበት ይሳሳል ይላት። ልጅቷ በጣም ይገርማትና፣ እሺ የቡናውስ ነገር ይላት ትለዋለች። ቡናውማ በጣም የሚገርም ነገር ነው ቡናው ውሃ ውስጥ ገብቶ ሌላ ነገር ነው የሆነው ከውሃው ጋር ተቀላቅሎ ጥሩ መዓዛ ያለው አነቃቂ መጠጥ ነው የሰጠው በህይወት ላይም እንደዚህ ነው አንዳንድ ለየት ያሉ ልዩ ሰዎች አሉ አካባቢያቸው አትለውጣቸውም እነሱ አካባቢውን ይለውጡታል እንጂ አካባቢውን ቆንጆና ውብ ያደርጉታል ከዛ አካባቢ እውቀት እና ዋጋን ያገኙበታል። ልምድን ያገኙበታል። ስለዚህ እኔ ከዚህ ምን ተማርኩ? ችግር ሁሌም ይኖራል። ነገር ግን በዛ ፈተና ውስጥ ምንድን ነው የምንቀየረው? ማን ሆነ ነው የምንወጣው የሚለው ነገር ነው። የቡናው ደግሞ በጣም የሚገርም ነው አይደል? ሶስቱም ተመሳሳይ ኤንቫይሮንመንት ነበር ውሃ ውስጥ አይደል? ሁለቱን ካሮቱና እንቁላሉ ኤንቫይሮንመንቱ ቀይሯቸዋል። አካባቢው ውሃው ማለት ነው ቡናውን ግን አልቀየረውም። እራሱ ቡናው አካባቢውን ቀየረው እንጂ። ስለዚህ ሁሌም አንድ ችግር ሲገጥመን ከዛ ችግር ምንድን ነው ልወስድ የምችለው እውቀት፣ ምን ትምህርት ነው ከዚህ ማገኘው ላይ ይሄ ችግር የመጣው የሆነ ነገር ሊያስተምረኝ ነው ብለን ነገሮችን በፖዘቲቭሊ ማየት እንዳለብን አስተምሮኛል ማለት ነው። እናንተ የተማራችሁትን ደግሞ ኮሜንት ላይ